መንፈስ ቅዱስ አህዶ አምላክ አሜን። የተወደዳችሁ የልውል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች፣ ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስም ሰላም እላችኋለሁ፣ እንደምንሰነበታችሁ አሜን። መመስገን የባህሪውና የጌትነት የሆነ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። ይቅር ብትሉ የሰማዩ አባታችሁ ይቅር ይላችኋል። ቅዱስ ማቴዎስ ወንጌል ምዕራፍ 6 ከቁጥር 14። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዛሬው ትምህርታችን ስለ ይቅርታ እንነጋገራለን። ይቅርታ ማለት ምን ማለት እንደሆነና በቤተ ክርስቲያናችን አስተምሮ በመጽሐፍ ቅዱስ ላይ የተጻፈውን እያነሳን እንነጋገራለን። ሐዋርያው ቅዱስ ጳውሎስ በኤፌሶም መልእክቱ ምዕራፍ 4 ከቁጥር 32 ላይ እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ፣ እርስ በርሳችሁ ቸሮችና ርህሩሆች ሁኑ ይለናል። ይቅር ማለት በእግዚአብሔር ዘንድ ትልቅ ቦታ እንዳለው መጽሐፍ ቅዱስ በሚገባ ያስረዳናማ ነው። ይቅርታ ማለት ምን ማለት ነው የሚለውን ስንመለከት ይቅርታ ማለት በደለን ሰው መልሶ አለመበደል፣ ክፉ ያደረገብንን ሰው እኛም ደግሞ እንደርሱ ክፉ አለማድረግ በይቅርታ ማለፍ መሆኑን መጽሐፍ ቅዱስ ያስረዳና ማን ነው። ይህ ደግሞ ከክርስቲያናዊ ስነምግባር አንዱ አንድ እንደሆነ እንረዳለን። ሰዎችን በይቅርታ ስናልፍ እግዚአብሔር ይባርከናል ማን ነው። እኛንም እግዚአብሔር ይቅር ይለናል ማን ነው። በዚህ በቅዱስ ማቴዎስ ወንጌል ምዕራፍ ስድስት ከቁጥር 12 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጸሎት ባስተማረው ክፍል ላይ አባታችን ሆይ በሰማያት የምትኖር ስሜ ይቀደስ እያልን በምንጸልየው ጸሎት ላይ እኛም የበደሉነን ይቅር እንደምንል ይቅር በለን እያል ዘወትር እንጸልያለን። ማን ነው በዚህ ጸሎት ላይ እንዳለው ይቅርታ ሰዎች መሆን እንዳለብን ይህ መጽሐፍ ቅዱስ ያስተምረናማ ነው። እኛ የበደሉን ይቅር እንደምንል ይቅር በለን። ይህ ታላቅ ነገር ነው። እግዚአብሔር በህይወቱ ኑረንበታን ወይ? እውነት እኛ የበደሉነን ራሳችንን ይቅር እንላለን ወይ? ይህን ራሳችን መጠየቅ ያስፈልጋማ ነው። በቅዳሴውም ላይ፣ በኪዳኑም ላይ፣ በቤታችን በማዕድም ስንቀርብ፣ አባታችን ወይበን ስንጸልይ እኛም የበደሉነን ይቅር እንደምንል ቅር በለን እያል ዘወትር እንጸልያለን ማለት ነው። ማስተዋል ያስፈልጋል። ስለዚህ የይቅርታ ሰዎች መሆን እንዳለብን ይህ የጸሎት ክፍል ያስተምረና ማለት ነው። ከስራ ባልደረቦቻችን ጋር ስንገናኝ፣ በቤት ውስጥ ካሉት ወንድሞቻችንና እህቶቻችን ጋር ስንገናኝ፣ በሰፈር ውስጥ ካሉ ወይም በትምህርት ቤት ከምናውቃቸው ጓደኞች፣ ትራንስፖርት ላይም ሊሆን ይችላል። በአንዳንድ ነገር ልንጋጭ ወይም ላንግባባ የሚያስችሉ ነገሮች ሊከሰቱ ይችላሉ። በዚህ ጊዜ እኛ ከበደልናቸው ይቅርታን መጠየቅ፣ ከተበደልን ደግሞ ይቅርታን ማድረግ የአንድ ክርስቲያን መንፈሳዊ ግዴታው ነው ማለት ነው። በይቅርታ ማለት ትእዛዙን ከመፈጸምን ባሻገር እግዚአብሔር የሚወደው ተግባር መሆኑን መጽሐፍ ያስረዳናን ማለት ነው። እኛም ይህን ማወቅ ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርታ ማድረግ እንዳለብን በተግባር አስተምሮናን ማለት ነው። ለዚህ ነው አምላካችን እግዚአብሔርን አዳም በድሎት አዳም አሳዝ አዝኖት ሕጉን ተላልፎ አባትነቱን ዘንግቶ በነበረበት ዘመን ሲያለቅስ ሲያነባ እግዚአብሔር አንድያ ልጁን ወደ ዓለም ልኮ ይቅር ያለን ስለ እኛ በቀራንዮ ላይ የተሰቀለው እኛን ይቅር ሊለን መሆኑን መረዳት ያስፈልጋማ ነው። አዳምና ልጆቹን እንዴት ይቅር እንዳለን መገንዘብ ያስፈልጋማ ነው። ጌታችን በመስቀል ላይ በተሰቀለበት ጊዜም መከራ ለሚያደርሱበት፣ ስቃይን ለሚያጠኑበት ይቅርታን አድርጎላቸዋማን ነው። ስለዚህ እኛ ይቅርታን ስናደርግ መሰረቱ የጌታችን የክርስቶስ ይቅርታ መሆኑን ማወቅ አለብን። እኛ ሰዎችን ይቅርታ ብንል መልካም ምግባር ቢኖረን እግዚአብሔር በእኛ ደስ እንደሚለው መረዳት ያስፈልጋል። ማን ነው እኛ ይቅር ስላለን ሰዎችም ወደ መልካም ምግባር እንደሚመጡ በእኛ ምክንያቱ ወደ መልካም ነገር እንደሚመጡ መረዳት ያስፈልጋል። በመጽሐፍ ቅዱስ ክፉ ነገር ተደርጎባቸው ይቅርታን ያደረጉ በመጨረሻም ደግሞ ክፍርን ያገኙ ለክፉ ሰዎችም ከክፋታቸው መመለስ ምክንያት የሆኑ ብዙ ቅዱሳን አባቶች አሉ። ለምሳሌ ኦሪት ዘፍጥረት ምዕራፍ ሰላሳ ሰባትን ብናነብ የጻዲቅ ዮሴፍን ታሪክ እናገኛለን። ዮሴፍ መልካም ምግባር የነበረው ሰው እንደነበር ታዲያ ወንድሞቹ በየጊዜው ይቀኑበት እንደነበር እሱ ራይን ሲያይ እሱ ሕልምን ሲያልም ለአባቱ ሲነግረው አባቱም ህልሙን ሲፈታለት ወንድሞቹ ይህ ሰው በእኛ ላይ ሊነግስብን ነው፣ ወንድማችን በእኛ ላይ ንጉስ ሊሆንብን አይደል እያሉ በየጊዜው ይቀኑበት እንደነበረ፣ ከዚያም አልፈው ለባርነት ወደ ግብፅ እንደሸጡት በተሸጠበትም እግዚአብሔር ከእርሱ ጋር እንደነበረ፣ ከሚደርስበትም መከራ ሁሉ ይጠብቀው እንደነበረ መጽሐፍ ቅዱስ ያስረዳና ማን ነው መልካም ነገር በሰራን ጊዜ ሰይጣን ተስፋ ሲያስቆርጠን ከመመስገንና ከመከበር ይልቅ ፈተና ያመጣብናል ማለት ነው። መማር ያለብን በመልካምነታችን ቀንተው ክፉ ለሚያደርጉ ሰዎች እኛ በእነርሱ ክፉ ማድረግ እንደሌለብን ማወቅ አለብን ማለት ነው። በትግስትና በይቅርታ ማለፍ እንዳለብን መጽሐፍ ያስረዳናል። ዮሴፍ በወንድሞቹ ተሽጦ ለባርነት ወደ ግብፅ በሄደበት ጊዜ በነበረበት ጊዜ በዛ ብዙ መከራ እንደደረሰበት እግዚአብሔር ግን ከእርሱ እንዳልተለየ ከፍ እንዳደረገው መልካም ሰው ስለነበር ሹመትም እንዳገኘ ባለስልጣንም እንደሆነ ከብዙ ዘመን በኋላ ክፉ ያደረጉበት ወንድሞቹ ችግር ገጠማቸውና ረሃብ መጣባቸውና እርሱ ካለበት ሀገር እንደመጡ ወደ ግብፅ እንደተሰደዱ ዮሴፍ ግን ወንድሞቹ የበደሉትን በደል ሁሉ ሳይቆጥር መልካም እንዳደረገላቸው እነርሱ የሰሩትን ክፉ ስራ እንዳልሰራ ይቅር እንዳላቸው ክፉ ያደርግብናን ብለው እነሱ ቢያስቡ ምንኳ እነሱ ሲፈሩ እርሱ ግን ይቅርታ እንዳደረገላቸው እነርሱ ምንም ክፉ ቢያደርጉ እርሱ እንደ እነርሱ ክፉ አላደረገባቸውም። ይቅርታ እንዳደረግላቸው ስለሸጣችሁኝም አትፍሩ፣ አትቆርቆሩ እግዚአብሔር ለህይወት ከእናንተ በፊት እኔ ልኮኛና ብሎ ለእነሱ እንደነገራቸው ደብድበው መከራ ያደረሱበት በባህርነት የሸጡትና ከሚወደ አባቱ ለይተው ወደ ስደት እንዲሰደድ ያደረጉት ወንድሞቹ ሲያገኛቸው ሁሉ ን ረስቶ ይቅር ብሏቸው ማን ነው የእነርሱ ክፋት ሳይሆን ለእርሱ የታወሰው የእግዚአብሔር ምረትና ጠብቆት ነበር ቂም አልያዘም ምንጊዜም ማሰብና ማስታወስ ያለብን የሰዎች ክፉ ስራ ሳይሆን እነሱ ክፉት ያደርጉብን እነሱ በእኛ ላይ ክፉት ይመክሩብን ከእነሱ ክፋት ይልቅ ከእነሱ ክፋት የጠበቀንን የእግዚአብሔርን ፍቅርና ምሕረት ማሰብ ያስፈልጋል። ማነው? የእግዚአብሔር ልጅ። የእግዚአብሔር ቸርነትን ስናስብ ደግሞ ልባችን ቂም ከማቋጠር ወይም ቂም ከመያዝ እንዲሁም ከክፉ ነገር ከማሰብ ይነፃል። ማን ነው? ልባችን ንጹህ ከሆነ ይሄ ይቅርታ የፍቅር ሰዎች እንሆናለን። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋል የሚለው። ማን ነው? የቅዱስ ማቴዎስ ወንጌል ምዕራፍ 18 ከቁጥር 23 ላይም ስናነብ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ይቅርታ በምሳሌ አስተምሯን። ሲያስተምረንም መንግስተ ሰማያት ባሮችን ሊቆጣጠር የወደደ ንጉሥ ትመስላለ ይችላል ባሮቹን መቆጣጠር በጀመረ ጊዜ እልፍ መክሊት ዕዳ ያለበት አንድ ሰው እንደነበር ወደ እርሱም እንዲያመጡት አገልጋዮችን እንዳዘዘ ያ ባሪያ የሚከፍለው ቢያጣ እርሱንና ሚስቱን ልጆችንም ሁሉ እንዲሸጡና እዳው እንዲከፈል ጌታው አዘዘ ይለና ጌታው አዘዘ ይላል። ስለዚህ ያ ባሪያ ወርቆ ሰገደለትና ጌታ ሆይ ታገሰኝ፣ እራራልኝ ሁሉንም እከፍላለሁ ብሎ ለመነ ይላል። የዚያ ባሪያ ጌታ አዘነለት እንዲለቁትም አዘዘ፣ እዳውንም ታወለት። ነገር ግን ያ እልፍ ዲናር የተወለት ከባለንጀሮቹ ላንዱ መቶ ዲናር አበድሮ ነበር። እዳ ያለበትን አገኘውና እዳ ክፈለኝ ብሎ ያዘው፣ አነቀው ይላል። ከጓደኛው የተበደረው ሰው ወርቆ፣ ታገሰኝ፣ እራራልኝ ሁሉንም መቶ ዲናር እከፍላለሁ፣ ጥቂት ቀን ትሰጠኛለህ ይላል። እርሱም ታገሰውም አልቻለም። ሂዶም እዳሁን ሲከፍል ድረስ በወህኒ ቤት እንዲታሰር አደረገው። ባልንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለዛ እልፍ ለተወለት ለጌታው የዚህን ሰውዬ ክፋቱ ነገሩ። ይላል ያ ጌታውም ይህ እልፍ የተተወለትን ባሪያ አጠራው እንዲመጣም አደረገው ይላል። አንተ ክፉ ባሪያ አለው ይላል ያ ጌታው፣ ስለለመነኝ እዳህን ሁሉ ተውል እልፍ የሆነውን እዳን ተውል እኔ እንደማርሁ ባልንጀራ የሆነውን ያንን ባሪያ መቶ ዲናር ያበደርኸውን ልትምረው ለአንተት አይገባህምን? አንተት እንዴት አልራራህለትም? እኔ እልፍስ ተውል አንተ መቶ ዲናር እንዴት አልተውለትም አለው ይላል። ጌታውም ተቆጣና እዳውን ሁሉ እስኪከፍል ድረስ ለሚያሰቃዩት አሳልፎ ሰጠው ይላል። ይህ ምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ መስሎ ካስተማረ በኋላ ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባታችሁ ያደርግባቸዋል። ይህ ምሳሌ ነው። የመጀመሪያው ጌታው የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እደኛ የነበረው ኤደኛ፣ የተባለው እኛ ስንሆን በየሰዓቱ በየቀኑ በየወሩ በየዓመታቱ አታድርጉ የተባለውን ነገር እናደርጋለን። ኃጢአት እንሰራለን፣ ህጉን እንጠሳለን። አዳም ህጉን ጥሶ ነበር፣ ትዕዛዙን ተላልፎ ነበር። ምንም እንኳን ህጉን ብንጥስ እልፍ ዕዳውን ይቅር እንዳያለት ጌታችን መድኃኒታችን ኢየሱስ ክርስቶስም በደላችን ይቅር እንደሚለት ሲነግረን ነው ማለት ነው። ሁለተኛ ባለ ዕዳ የተባል ነው አሁንም እኛ ስንሆን፣ ለእኛ ብዙ በደል ተሰርዞልን ሳለ እኛ ሰዎች ሲበድሉን ይቅር አንልም የምንል ብዙዎች፣ ሰማይ ዝቅ ምድር ከፍ ቢል እሱን ይቅር አንልም የምንል ብዙዎች ሰዎች አሉ። ከዚህ ታሪክ መማር ያስፈልጋል። ጌታውም ተቆጣና እዳውን ሉ ሲከፍል ድረስ ለሚያስተቃዩት አሳልፎ ሰጠው እንደተባለ እኛም ይቅር የማንል ከሆነ በይቅርታ የማንመላለስ ከሆነ የፈደሉንን ይቅር የማንል ከሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅር እንደማይለን፣ ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁም ደግሞ የሰማይ አባቱ ያደርግበታል ተብሎ ተጽፏል ማለት ነው። መጽሐፍ ቅዱስ ስለ ይቅርታ ይህን ያስተምርናል፣ ይህን ይነግረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅር ብትሉ የሰማዩ አባታችሁ ይቅር ይላችኋል፣ ይቅር ባትሉ ግን እንዲሁ የእናንተም ይቅር አትባሉም እያለ ተብሎ በዚህ በመጽሐፍ ቅዱስ ላይ ተጽፎልናል ማለት ነው። ሐዋርያው ቅዱስ ጳውሎስም በዚህ በቆላስይስ ምዕራፍ 3 ከቁጥር 13 ላይ እርስ በርሳችሁ ተቻቻሉ፣ ከእናንተ አንዱ በሌላው በሌላው ላይ ቅር የተሰኘበት ነገር ቢኖር ይቅር ተባባሉ ጌታ ይቅር እንዳላችሁ እናንተም ሌላውን ይቅር በሉ ይለናል። በአንደኛ ዮሐንስ ምዕራፍ አንድ ከቁጥር ዘጠኝ ላይ ኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃችንም ሁሉ ሊያነጣን እርሱ ታማኝና ጻድቅ ነው ይለናል። ስለዚህ እግዚአብሔር ልጆች ይቅር ባዮች መሆን እንዳለብን መጽሐፍ ያስረዳናማ ነው። በይቅርታ መመላለስ ያስፈልጋል። ይቅር ስንል አምላካችን ልዑል እግዚአብሔር ይቅር እንደሚለን ማወቅ አለብን ማለት ነው እና በይቅርታ ተመላልሰን እስከ መጨረሻው በቤቱ ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ የእናታችን የድንግል ማርያም አማላጅነት አይልን ይቆየን።